ፉፉ እንደምታዩት ዛሬ እንግዲህ ያልተጠበቀ ነገር አድርጓል ማለት ነው። ፉፉም ቡሪክም እንደ እቃቃ እንደ አሻንጉሊት ልክ ነፍስ የሌላት አሻንጉሊት አለቻ እንደ ሮቦት እየተጫወቱባት እየቀለዱባት ይገኛሉ። ፉፉም ቡሪክም እውነቱን እንነጋገር ከተባለ ዛሬ ደግሞ ያደረገው ነገር ጭራሽ የማይጠበቅ ነገር ያልሆነ ደስ የማይል ነገር ነው እና ፉፉም እንዲሁም ደግሞ ቡሪክም ፍቅርም አንድ ቤት ተገናኝተዋል። አንድ ላይ ቆይተዋል። ብዙ ነገሮችን አውርተዋል። ፍቅርም እንደምታዩዋት እንግዲህ በጣም እምባ እየተናነቃት፣ እናቴ ጋር ብሄድ ይሻላል፣ እናቴ ጋር ብሆን ይሻላል፣ ሁለታችሁም ከህይወቴ ውጡልኝ እባካችሁ እያለች እንግዲህ ቡሪክንም ፉፉንም እየተማጸነች እየለመነቻቸው ትገኛለች ማለት ነው። ፉፉም እንግዲህ ባክሽ ተረጅኝ ይህ ፍቅር እውነት ነው እኔም ወድሽ የምሬን ነው እኔ ያለኝ ፍቅር ያለኝ ቦታ ላንቺ ትክክለኛ ነገር ነው ግን ልትረጂ ልታሚኝ አልቻልችም አንቺ እያላት ይገኛል ማለት ነው እና ፍቅር ትክክለኛ ውሳኔ ወስናለች ብዬ ነው የማስበው ዛሬ እኔም ተናግሬ ነበረ በደንብ በቃ አይቼ ሁኔታውን ቡሪክ መጥቶ ፍቅሩን ሲገልጽላት እኔ ያለውልሽ በቃ በልቤ ውስጥ ቦታ አለሽ ብሎ ከተናገረ በኋላ ያዘ። ከዛች ቀን ጀምሮ ጓደኛዋ ልትሆን ትችላለ፣ ግን ይሄ ልጅ አይሆንሽም ብያታለሁ። እንኳን እሱ ፉፉ አይሆንሽም፣ ካሁኑ ማቆም አለብሽ። ካሁኑ የራሽን ሕይወት ኑሪ፣ ካሁኑ የራሽን መንገድ ጀምሪ። ስለ ራስሽ አሰቢ፣ ስለ ራስሽ ተጨነቂ። ስለ ሰው ስለ ሰው እያልሽ አንቺ ራሽን እያጣሽ ነው በማለት እንግዲህ ብዙ ሀሳብ አስተያየቶችን ሰጥቻለሁ። ዛሬ ደግሞ ዓይን ያወጣ ያፈጠጠ ጥሩ ያልሆነ ነገር ፉፉ ላይ አይቻለሁ። ፉፉ በጣም መልካም በጣም ጥሩ ሰው ስነ ምግባር ያለው ደስ የሚል በችግሯ ጊዜ አብሯት ከጎኗ የሆነ በብዙ መከራዎች ያለፉ ብዙ ቀናቶችን እያለቀሰች እምባዋን የጠረገላት በጣም መልካም ሰው ነው። ለተመልካችም ጥሩ እይታ ያለው ጥሩ ልጅ ነው እውነት ለመናገር ግን ጥፋት ሲያጠፋ ደግሞ ጸጥ ብዬ ማየት አልችልም፣ ወይም ደግሞ ይህ ነገር ትክክል ነው ብዬ ላልፈው አልችልም ማለት ነው በጨራሽ የማይሆን ነገር ስለሆነ እውነት ነው ልናገር፣ የመጣው ስለ ፉፉም ስለ ቡሪክም ስለ ፍቅርም ላወራ ነው የመጣውት እና ልጅቷ እንደምታያት በቃ ሚዲያ ላይ እስከመጥፋት ደርሳለች። አልታወቀንም፣ አላየናትም፣ አልተረዳናትም በደንብ እንጂ አእምሯ በቃ በጣም ወዳልተፈለገ መንገድ እየወሰዳት ነው የሚገኘው። ለምን በጣም እያጨናነቋት ነው የሚገኙት። እንግዲህ ፍቅር ፉፉንና ቡሪከን አንድ ለማድረግ ወይም ደግሞ ጓደኝነታቸውን ለመመለስ ብዙ ዋጋ ከፍላለች። ታመም ያለው ብላ እንኳን ሆስፒታል እስከ መግባት ደርሳለች። ያልታመመችውን ያልሆነውን ሆነ ብላ ማለት ነው ይሄን ነገር ያደረገችው ምንድ በራሷ ላይ ከባድ ከባድ ነገር አሟርታ፣ ማሟረት ነው የሚባለው። ያልደረሰውን ደረሰ ያልሆነችውን ሆኑ ያላመማትን አመመኝ ብላ ያ ማሽን ውስጥ ራሱ ሆስፒታል ከገባች በኋላ ያለው ድምጽ እራሱ በጣም የሚያስጠላ ነገር ነው። ግን ያንን ሁሉ ተቋቁማ እንግዲህ ሁለቱን አንድ ለማድረግ ሞከራለች እና ፉፉና ቦሪክም እንግዲህ እንደምታዩቸው ያንን ነገር አይታችኋል። ሆስፒታል የተፈጠረው ነገር ብቻ ግን ያ በዛ እንዳለ ቀ አልፎ አልፎ እንግዲህ ፉፉ እፉዬንም እንደምታዩት ተሳድቦ ነበረ፣ ተቆጥቷት ነበረ። ለምን እንደዚህ ታደርግ፣ ለምን እንደዚህ አይነት ነገር እሽት ያታለች ምናምን ብሎ ብቻ ባጭሩ ሁለቱም ደንግጠው ደንብረው ሄደው አይታለች። ከሁለቱ ማን ነው ለኔ ቦታ ያለው ማን ነው ምንድን ነው ብላ ነው ለማጣራት የሞከረችው። ፍቅር እንደገና ሁለቱም አንድ እንዲሆኑ፣ በችግር ጊዜ አንዳንዴ የማይዋደደው የማይቀረበው ሁሉ የተጣላው ሁሉ ይታረቃል እና ያንን ነገር አድርጋለች። ተታርቀዋል ምናምን ከዚህ በኋላ ከእነሱ ህይወት ዞር ማለት ነው እነሱንም ከህይወቷ ዞር ማድረግ ነው እንጂ ያለባት ስለ እነሱ መጨነቅ እንደዚህ ነው እንደዛ ነው መውጣት ነው መውረድ ነው። በቃ በህይወቷ አገኘቻቸው። በቃ ትለያቸው የሆነ ሰዓት ላይ ትለያያላችሁ። በህይወታችሁ ብዙ ሰዎችን በብዙ መንገድ በብዙ አጋጣሚ ልትተዋወቁ ልትግባቡ ትችላላችሁ። ያ ነገር ደግሞ ዘላለማዊ አይደለም፣ የሆነ ሰዓት ላይ ማብቃቱ ማቆሙ አይቀርም። እና እንግዲህ ስጦታ ትናንትና ቡሪክ ጥሩ ነገር ነው ያደረገው። አሏሻችሁም ለምን ጥሩ ነገር አደረገ ላላችሁኝ፣ ጥሩ ነገር አድርጋለታለች። ወደ ሶሻል ሚዲያ ከመጣ ቡሪክ በጣም ብዙ ጊዜው ነው፣ ወይም ደግሞ ሙዚቀኛ ነው፣ ፊልም ይሰራል፣ ግን ያን ያህል ታዋቂም አልነበረም ያን ያህልም ተወዳጅነቱም አልነበረም። አሁን ላይ ግን ከፍቅር ጋር ከመጣ በኋላ ከፉፉ ጋርም መጠው ነበረ። ብቻ አሁን ላይ ነው ፉፉ አልፈልግም ካለች በኋላ ቡሪክ አብሯት ያለሁልሽ ጓደኛዬንሽ ምናምን ሲል በቃ አላደለ ፉፉ ያላደረገው ነገር ወይም ደግሞ ፉፉ አብሯት ነበረ ብዙ ነገር ሲያረግላት ነበር ምናምን፣ በሰዓቱ ግን በቃ የማይሆን ነገር ሲሆንባት ተጣልታው ነበረ፣ ፍቅርም አልፈልግም ብላ ነበር እና ቡሪክ ደግሞ እንደ አዲስ ጓደኛ ልሆንሽ አለሁልሽ በማለት እንግዲህ ቦታውን ለማግኘት ሞክሮ ነበረ። ፍቅርም የመጣው ሰው ሁሉ የሚሄድ አይመስላትም፣ የሚቀየርባት የሚለወጥባት አልመሰላትም። ቦታ ሰጠችው፣ እንደ ጓደኛ ቀረበችው፣ አብረው ሆኖ ብዙ ነገሮችን አሳለፎ። ነገር ግን በአንድ ተቃይሮባት መጣ። ከፍቷት ነበር ማለት ምን አጥፍቼ ነው ምን አርጌ ነው ብላ ራሷን እንኳን እስክትወቅስ ደርሳ ነበር። ግን ይሄ ልጅ በራሱ ምክንያት ነው የተቀየረው የሆነ ሰዓት ላይ ከሆነ ነገር ወደ ሆነ ነገር ነው የተቀየረው። እና ያን ነገር ደግሞ ብዙዎቻችን ተቆጥተ ነው ብዙዎቻችን የማይሆን ነገር እንዳደረገ ተናግረን ነበረ። እና ብቻ በአጭሩ ተታርቀው ሰላም ተፈጥሮ ትናንትና ስጦታ ሰጧት ነበረ፣ የአንገት ሐብል ሰጧት ነበረ። በጣም ደስ እንዳለው ጥሩ ጊዜያትን እንዳሳለፉ ለሱ መልካም ነገር እንዳደረገች ቻናልም ከፍታ እሷን የሰጠችው አይታችኋል። ሰርፕራይዝ አርገዋለች። ብቻ ለዛ አጠቃላይ ምስጋናና ለተመልካችን ምስጋና ለማቅረብ ኬክ አዘጋጅቶ ሰርፕራይዝ አርጓት ነበር። ስጦታውን ሰጧታል። ደስ ብሏት ተቀብላለች እና አልቀበልም ብላ ነበር። ደንግጣ ነበር። የእሱ ነበር የበር የመሰላት ምናምን ግን የሚገባትን ስጦታ ሰጧታል እና ያ ክፋት የለውም፣ ምንም ነገር የለውም። ከዛ በኋላ ማምሳኬ ስገባም እንግዲህ ዱባይ ወስጄ በራሴ ወጪ የሆቴልም የምግብም እንዲሁም የመዝናኛ እንትን በቃ ስፖንሰር ሆን ሻለ ብሏታል። እና እሱ ዘፋኝ ስለሆነ ምንም የሚያቅተው የሚከብደው ነገር አለ ብዬም አላስብም። ኢትስ ኦኬ። ኖርማል ነው ደግሞ ይገባታል። ፍቅርም ደግሞ በጣም ጉጉት ድስት ነው ያለችው። ለምን መሄድ ትፈልጋለች ዱባይ እና ብርቅ አይደለም፣ መሄድ ትችላለች። የሆነ ሰዓት ላይ ጊዜና ቦታ አመቻችታ ከትምህርቷ ጋር የሚሄድላት ጊዜ ሲኖር መሄድ ትችላለች። አቅሙ ያላት ጠንካራ ጀግና ሴት ናት። ግን እንደዚህ አይነት ነገሮች ማታለያ የሚባል ነገር አለና የማይባል ነገር ነው። አሁን እሺ፣ ወደ ፉፉ ልምጣላችሁ። በመጀመሪያ ቦሪኪያው ያን ነገር ማሰቡ ማቀዱ ጥሩ ነው። በመልካም ነገር በመልካም መልኩ ከተረዳ ነው መልካም ነገር ነው፣ ግን ፍቅር በራሷ መሄድ ትችላለች። የማንም እርዳታ ያስፈልጋትም ለማለት ፈልጋለሁ፣ ስዘጋው ማለት ነው። ፉፉ ዛሬ እንግዲህ ቤቷን ቁልፉ ያው የሁለታቸውም ነው፣ እሷም ጋር እሱም ጋር አለ። ከፍቶ ገብቶ እንደምታዩት ቤቱን በፈንድ በምንድ ነው የሚባለው፣ በፊኛ በብሎና አሰማምሮ ምናምን ይቅርታ እንድታደርጊልኝ ነው ምናምን፣ ብቻ አብሯት ለመመለስ አብሯት ለመሆን ነው እየሞከረ የሚገኘው። ግን ይህንን ያደረገበት ምክንያት ምንድን ነው? ዋናውኛው ካላቸው ትናንትና ቡሪክ በቃ ስጦታ ሲሰጣት አየ። ዱባይ እንደሚወስዳት ሰማ አየ። ሶ ይሄ ነገር አበሻ ስቶታል። እልህን የተጋባው እልህ አይደለም ማለት ግን እልህን የያዘው እልም ያለ ለዞም ከጓደኛው ጋር እንዲሁም ከፍቅር ጋር ፍቅርም አልፈልግም ብላ ዘግታለች በአራት ነጥብ። ግን ሁለቱም እሱም ያስቸግራታል እሱም ያስቸግራታል እና ብቻዋን በመሀል ቤት በጣም ተሰቃየች እና ዛሬ የወሰነች ውሳኔ በቃ እሄዳለሁ በቃ አንተ መውጣት ካልቻል ከእናንተ መሄድ ካልቻላችሁ ሁሉ ነገር ጥዬ እሄዳለሁ። እናቴ ጋር ሂጅ፣ ሽጉጥ ብል ይሻለኛል ስትለኝ ስትለው እምቢ የመጣው እውነት ለመናገር ለምን በቃ ልጅ ተጨንቃለች። ነፍሷን አስጨንቋታል። እሷ ለራሷ ምት አሁን ሰው ማጣት አስፈርቷታል፣ ጓደኛ ማጣት። ሁለቱ ደግሞ በጣም ተግባብተዋታል፣ በጣም ይዋደዳሉ፣ በጣም ብዙ ጊዜያቶችን አብሮ አሳልፏል። እና እነዚህ ልጆች በድንገት ትታቸው መሄድ፣ መጣላት፣ ወይ መራቅ፣ ብቸኛ መሆን አስፈርቷታል። እና በዛ ነገር በዚህ ደካማ ጎኗ ደግሞ እነሱን በእሷ ላይ ለመጠቀም ነው እየሞከሩ ያሉ አውቀው የሚሆን ሳያውቅ እኔ ይቅርታ አድርጉልኝ። በቃ ይቅርታ አድርጊልኝ ብላሃታል፣ ይቅርታ ጠይቃሃታል፣ ይቅርታ አድርጋልሃለች፣ ግን አብረን መቀጠል አንችልም እያለች ነው። ወይስ ደግሞ በቃ የሆነ አንዳንድ እኮ የሆኑ ነገሮች ከተሰበሩ ምንም፣ አሁን ብርጭቆ ከተሰበረ ምንም ሊሰፋ ምንም በፕላስተር በምንም ልታሽጉ ትችላላችሁ፣ ግን እንደ ድሮ ሊሆን አይችልም። እሷ ደግሞ በቃ ሁሉ ነገር ቆርጦላታል፣ አብቅቷል፣ ትተዋለች። ሁሉን ነገር ለመርሳት ሌላ አዲስ የራሷን ህይወት ለመጀመር ጥሩ ነገሮችን ወደ ህይወቷ ለማምጣት ነው እየሞከረች እየጣረች የምትገኘው። በዚህ ሰዓት ደግሞ ደካማ ጎኗን አይታችሁ አውቃችሁ ልትጫወቱባት አይገባም። ስለዚህ ተዋት፣ በቃ ሁለታችሁም ከህይወቷ ውልቅ ብላችሁ ውጡ። ያኔ ሰላም ትሆናለች። ያኔ ፍቅር ፈገግታዋን፣ ትክክለኛ ደስታዋን፣ ትክክለኛ ነገሯን እናያለንና እባካችሁ ትምህርቷንም በስርት ትማርበት ኑሯ ማለትም በስርዓት ትኖርበት። ሁለቱም የማይጠቅሙሽ የማይሆኑሽ ሰዎች ናቸው። ቢሆኑሽ እኛ ከአንቺ በላይ ደስ ብሎን ከዚህ ጋር ሁኝ ወይ ከፉፉ ጋር ወይ ከቡሪክ ጋር ልንልሽ እንችል ነበር። ግን ደግሞ ቡሪክም የራሱን ህይወት ይጀምር በዛው በሃይማኖት በራሱ ሃይማኖት ፉፉም እንደዛው በራሱ ሃይማኖት ይጀምር። እንወደዋለን፣ እናከብረዋለን። ሶስታቸውንም አብረው ይስሩ እንደ ጓደኛ። በቃ መጨቃጨቅ፣ መከራከር፣ ሁሌ ቤቷ እየሄዳችሁ ማስቸገር አይጠበቅባችሁ። ምችል ሴት ናት፣ መንከባከብ እንጂ ጥሩ ጓደኝነት መስጠት፣ ጥሩ ጊዜ አብሮ ማሳለፍ እንጂ እየሄዳችሁ አንዴ ቡሬ ከአንዴ ፉፉ እያላችሁ መከራዋን ስቃይዋን አታብዙ እላለሁ። ፍቅርዬ ዛሬ ትክክለኛ ውሳኔ ነው የወሰንሽው። በጣም ደክሞሻል፣ በጣም ሰልችቶሻል፣ በጣም በቃ አይተሻል። በጥቅም ነው ሊደልሉሽ እየሞከሩ ያሉት። አንቺ ነገር አታለልሽም፣ አውቃለሁ። ጀግና ሴት ነሽ። ግን ደግሞ ከውሳኔሽ ምንም አይነት ነገር ዝንፍ እንዳቴ ፉፉን በመጣህበት እግር ሄድ። ቡሪክም እንደዛው ሌላ ምንም አዲስ ነገር የለውም። ምክንያቱም እናንተ ከወጣችሁ በህይወታ ደስተኛ መሆን የማትችልበት ምንም አንዳች ነገር የለም እላለሁ። የዛሬ ቪዲዮ ትንሽ ከበድ ያለ ነገር ነው። ፍቅር መጦ ራሱ እያለቀሰች ነበር እና እናቴ ጋር በሄድኩኝ እሷ ጋር ሽጉጥ ባልኩ ስትል አሳዘነችኝ። ምክንያቱም ያሳለፈችው ነገር አለ ከእናቷ ጋር ደስ የሚል ግን አሁን ላይ ተመልከቱ ህይወቷ ምን እንደመሰለ ብቻ። ፍቅርዬ፣ ለራስሽ ኑሪ፣ ለራስሽ ጊዜ ስጪ፣ ከራስሽ ጋር ተማከሪ፣ በራስሽ ህይወትን ለመኖር በራስሽ ለመቆም ሞክሪ። ማንም ሰው የማንንም እርዳታ ከማንም ምንም ነገር አትጠብቂ። ደግሞ ሰሞኑ በጣም አምሮባታል፣ እውነት ለመናገር በቃ አቋሟ ምናምን። ለነገሩ ጸዴ ነች ሁሌም፣ እና ከዱቄት የጸዳ ውበት ነው ያላት። ብቻ ግን ይህንን ነው ልል የምችለው። ፉፉ በቃ ቁም ይቅርታን ተቀብላለች፣ ግን አብረን መቀጠል አንችልም ብላለች። ስለዚህ ይህን ነገር መቀበል አለብህ። የሆነ ሰዓት እየሄድክ የሆነ ሰዓት ላይ እየመጣ ጠዋትም ማታም እየገባ እየወጣ ትጨቅጭቃት እንደ ውሽማ ማለት ነው እና ተዋት፣ ትኑርበት ህይወቷን፣ አንተም የራስን ህይወት ኑር። እንወዳለን እናከብራለን፣ ግን በፍቅር ከመጣ አንሰማም። ይህን ነው ልል የምችለው። አመሰግናለሁ።